ዱብዳ የሆነ ነገር ገጥሟታል እጅግም እየተርበተበተች የምትይዘውና የምትጨብጠው ጠፍቶባታል ምሳሌ ድራማ ክፍል ሰባ አምስት ምን ተፈጠረ ተከታተሉን ምሳሌ ባለፈው ክፍል መድብል ማህሌትን ፍለጋ ወጥቶ ነበረ ዛሬስ ማህሌትን ውን ፈልጎ አግኝቷት ምን ተፈጠረ እየተጣደፈና እየተዋከበ ከቤት ወጥቶ መሀሌትን ፍለጋ ከጣዳ ጋር ነበር ያመራው። ታዲያ መንገድ ላይ ዳጣንም እያሽኮረመማት ቆንጆ ነሽ ደግሞ ከሄት ሰፈር ነሽ የት ነው የተወለድሽው እያላትም ነበር። እሷም ተወለጅ ያደግኩት አዲስ አበባ ነው ትለዋለች። በጣም ቆንጅዬ ልጅ ነሽ ይላታል። ልቡ ሌላ ያስበው ይመስላል። ታዲያ መህሌት ጋር መሄድ እንትቶ ያገኘ የነበረው ኤፍራታን ነው። ኤፍራታንም አግኝቶ የገንዘብ ጥማት እንዳለባት ያውቃልና እንድታግዘውና ማህሌትን እንድታጣራ ከዘና ጋር ያለውን ሁኔታ እንድትነግረው ዳጎስ ያለ ገንዘብ እንደሚከፍላትም ይነግራታል። ታዲያ ገንዘብ ወዳጅ የሆነችው ኤፍራታ ምንም ሳታቅማማ እሺ፣ ታዛዥ ነኝ ትለዋለች። ይህንን የሰማው መድብል ብር ከኪሱ ብቅ አድርጎ ይኸውልሽ፣ ለጊዜው ይሄ ነው። ነገር ግን ወደፊት ከኔ ጋር ከሆንሽ ጠቀም ያለ ኮሚሽን ታገኛለሽ። አትፍሪ ሰው በመፍራት አይደለም፣ በዚህ ምድር ላይ የሚኖረው ደፋር በመሆን ነው፣ እያለ ያደፋፍራታል። ታዲያ ይህንን የተመለከተችው ዳጣም እጅግ አብዝታ ታደፋፍራታለች። አዎ ለገንዘብ ስትል ብዙ ነገርን ማድረግ የምትፈልገዋ ፍራታ ዛሬ እህቷን አሳልፋ ለመሸጥ ተስማምታለች። ታዲያ እንዴት አድርጌ ነው እኔ ማጣራት የምችለው? ነገር ግን ብሩኬት ነው ያለ ብለ ተጠይቃለች። ይኸውልሽ፣ እኛም የፈለግንሽ እኮ ብሩኬት እንዳለ እንድታውቅ ይፈልገን ነው መሀሌትና ዝና ያላቸውን ነገር ዝና ምን እንደሚሰራ አጣርተሽ በደንብ ነግሪን ስለምንፈልግ ነው። ነገ የተሻለ ከፍልሻለሁ ብሎ ከኪሱ ያለውን ብር አውጥቶ ይሰጣትና አሁን መሄድ ትችያለሽ ይላታል። እሷም በደስታ ልቧ እየዘለለ ተነስታም ትሄዳለች። በሌላ በኩል መሐሌት ሁል ጊዜ ሙርደትን መከናነብ ስራዋ ነው እና ዛሬም ዝና አንገቷን አንቆ ይዞ እንዴት ለነ ቅድስት ሂደሽ ትናገር ያለሽ የቤቱን አለመሸጥ እያለ እያስጨነቃትም ነው። እጅግ በጣም ይቅርታ እያለችም ይቅርታ እየጠየቀች ነው። ሰውን የማይፈረው ዝና ከሰው መሀልም ካፌ ውስጥ አንገቷን አንቆ ይዞ እንዴት እንዲት ታረጊ ያለሽ፣ ለማንኛውም ግን ማታ ላይ ስልክ ደውልልሽና እቤት ድረስ ትመጫለሽ ስለ እኔን ሉና አዲስ ፕላን አውጥተን የምንከታተልበትን ነገር ነግርሻለሁ ይላታል እሷም ዛሬ ነፍሴ አውጭኝ እንጂ ነገ እሱ ያውቃል ብላም በሀሳቧ የተስማማች ትመስላለች እሺ በቃ ችግር የለም እመጣለሁ ትሏለች ልቧ ተስፋ ያልቆረጠው ዝናን የወደደችው ማህሌት ዛሬም በወጥመድ ውስጥ ገብታለች ታዲያ የሆነውን ሆኖ ተቀብላ ወደ ቤት ትመለሳለች። ቤት ከተመለሰች በኋላም አጣሪ ተብላ የተነገረችው የፍራታ እንደተለመደው ልታጣራ በብትሞክርም መሐሌት ግን በእናትሽ ይሄ ዝና የሚባል ሰው ዛሬ አንቆ ሊገለኝ ነበር፣ ከሰው መሀል እንኳን አልፈራም ትላታለች። ምን አርጊ ብሎ ነው? ለምንድን ነው ግን ትላታለች። ቤቱን አለመሸጡን ለምን ለነ ቅድስት ተናገርሽ ብሎ ነዋ እንደዚህ የሚያደርገኝ ብላ ስትነግራትም፣ ቆይ ግን ብሩኬት እንዳለ ታውቂያለሽ ዝናስ ምን እንደሚሰራ ታውቂያለች ትላታለች ልትነግራት ብላ ካፏ ላይ ሊያመልጣት ሲል ዝናት ያላት አላት ለአንድ ሰው ትንፍሽ ይላለው ብትይ ህይወትሽ ከጅ ላይ ነው የሚያልፍ ብሏታል እና ነገሩን ደብቃ ማለት ፈለገች አይ ምንም በቃ እማቀው ነገር የለኝም ትላትና ትርበተበታለች የፍራታ ግን ዛሬ ባት ነግሪ ነገ ትነግሪኝ የለ የሚል በልቧ ላይ አድሮባት፣ እሺ በቃ ግድ የለም አሁን እረፍት አድርጊ ትላታለች። እሺ ብላ በሀሳቧ ተስማምታ እረፍት ለማድረግ ወደ ፍራሷ ታመራለች። በሌላ በኩል ቅድስት ጎንበስ ቀና እያለች ቤት እያጸዳች ሶፋ እየጎተተች እና ጠረጴዛ እየጎተተች እንደ ሴት ቤቱን ስታጸዳ ድንገት የሆነ ቲሸርት ወድቆ ታያለች። ሄዳም ብድግ አድርጋ ስታየው በደም ተመጨማልቋል። ታዲያ ያንን ስትመለከት መቋቋም አቅቷት እየተርበተበተች የብሩኬ ቲሸርት እንደሆነ ስታውቅ ብሩኬ ምን እንደሆነ ግራ ገባት፣ ተርበጠበጠች፣ ምሳሌንም ጠራች። ምሳሌ ግን ዘገየችባት። አረ ምሳሌ አረ ባክሽ ነይ እያለች ተጣራች። ተማጽኗ ስትሰማ ምሳሌ ትመጣለች። ምንም የማታውቀው ህፃን ምሳሌ የህገ ቲሸርት ያባዬ ቲሸርት ነው ትላታለች። አዎ የብሩክ ነው በቃ ተዩ አንጭው አትየው እያለችም እየተርበተበተች ቲሸርቱን ከሷ ለመደበቅ ብትሞክር፣ ድንገት ገልጣ ደም ተጨማልቆ ታይዋለች። ታዲያ ህፃን የሆነችው ምሳሌም እንዲህ ነበር ያለቻት፣ ባለፈው እኮ ሐኪም ቤት ከመሄደ በፊት ነስሮኝ በነበረ ጊዜ ጠርገንበት በሶፋ ስር ወድቆ ነው አይደለም ትላታለች። ቅድስትም ነገሩን ላለማባባስ ብላ አዎ ብላ ቲሸርቱን ትቀበላታለች። አልሰጥሽም ያባየኑ እያለች ብትጎትትም አይ አንጭው ምንም አይሰራለችም ብላ ከጇ ላይ ተወስደዋለች። ህፃንዋ ምሳሌ ግን ምንም አልገባትም። ቅድስት አሁን በሀሳብ ማዕበል የበለጠ ተውጣለች። ምክንያቱም ብሩኬ ያለበትን ሁኔታ ስለማታቅ፣ ደግሞ እዚህ ጋር ያገኘችው ሸርት በደም ተነክሮ ስታየው ግራ ተጋብታለች። መድበልም ከቤት አልመጣላትም እንደወጣ አልተመለሰም። ታዲያ ጭንቀቷን ለማንታጋረው ግራ ተጋብታለች። በሌላ በኩል ሉና ትናንትና በነበራት ህይወት ውስጥ የደበዘዘች ጨረቃ መስላ ነበረ። ዛሬ ግን ከሞገስ ጋር ሁና ያቺ ደማቅ ጨረቃ በዙሪያዋ ከዋከብት የከበቧት የምትመስለዋን የምታበ የነበረዋን ፍልትው ያለችዋን ሆናለች። ትናንትና በጥቁር ጨርቅ ተጠቅለው የነበረው ፊቷና ሰውነቷ ዛሬ ግን በሚያበራ ነጭ ጨርቅ ተጠቅልሎ እጅግ ባማረ ሁኔታ ትገኛለች። ፍቅር ከሚወዱት ጋራ ነው እንዲሉ ዛሬ ሉና ከሞገስ ጋር ሆና ደስተኛ ሆናለች። በደስታ ልቧ እየሰከረ ታዲያ ውጭ ወተን፣ ለምን ኬክ አትጋብዘኝ? እያለችውም ትቀልደዋለች። ይኸውልሽ፣ ምንድን ነው የሚያሽኮረምምሽ? ዝና ናፈቀሽ እንዴ? ይላታል። በጣም እንጂ፣ የናፍቆትን ነገር አይነገርም። ሰው ሲስቅ እኮ ምንም ያላየ ይመስላል አይደል? ትለዋለች። ማሾፏ ስለገባው ቆይ ግን ኬክ ከዚህ ይዤልሽ ልምጣ ወይንስ ውጭ ልጋብዝሽ? ይላታል። በሀሳቡ ብትስማማም ነገር ግን ዝና ደግሞ ቢያገኘንስ? ትለዋለች። ግድ የለም፣ አንቺ በኔ ተመኪ ሰጥቼ ጋሻሽ አደለው ትክሻዬ ሁኝ ይላታል። በሀሳቡ ተስማምተውም ከቤት ወጥተው ወደ ኬክ መብያ ጋር ይሄዳሉ። ታዲያ ኬክ ሊበሉ ሲሉ ሰው የናፈቃት እና ሰው ራባት ዛሬ ላይ ሌላ አዲስ ሰው ትፈልጋለች ሉና እባክህ ዳጣን ጥራልኝ ትለዋለች። ሞገስም አይ አይሆንም ይከታተላታል እኮ ይላታል። እሷ ግን በሀሳቡ አልተስማማችም፣ ከፋት። ቆይ ግን ሉናዬ እየተነጫነች እኮ ነው። የኔ ጨረቃ፣ የኔ ንግስት፣ አንቺ ያልሹ ከሚቀርማ፣ ከምትከፊብኝማ፣ ሁሉን ነገር አደርጋለሁ ብሎ ሞገስም ዳርታን ደውሎ ይጠራታል። ዳጣም ትንሽ ደቂቃ ሰዓት ቆይ ትመጣለች። በጣም ትናንትና በሐዘን የጠቆሩ አይኖቿ ዛሬ ላይ ፍልጭ ውልጭ እያሉ እንደ ከዋክብት እያበሩ ነው። ትናንትና በሀዘን የበለዘው ጥርሷ ዛሬ ላይ ግን እጅግ ፈገግ ብሎ አይደለም ለራሷ ለሌሎችም እያበራ ይታያል። ኑና ዛሬ ደስተኛ ሆናለች፣ በደስታ የዙሪያውን ከቧቸዋል። ሞገስም እየሳቀ ነው። ታዲያ በደስታቸው ተካፋይ የሆነች ዳጣ ኬካቸውን እየበሉ እየተቀባቡም ያለ ዛሬ ደስታ የለም የሚሉ ይመስላሉ። ፈገግታቸው እጅግ ደምቋል። ታዲያ ኬኩን ለመክፈል ግዴታ በኢቲኤም ብር ማውጣት አለብኝ እያለ ሞገስ ሲደረደር፣ በቃ እኔ ጋር አራት መቶ አለ አንተ ጋር ደግሞ ሁለት መቶ አለ በቃናል ዳጣ አንቺ ጋር ስንታለ? ሲላት አምስት መቶ ትላለች በደስታ ልባቸው ዘለለ። በቃ እንክፈላ፣ ከአንቺ ጋ ያለው ራሱ በቂ ነው ዳጣዬ፣ ይላታል። እኔ እኮ አምስት መቶ ስልህ አምስት ብር እኮ ነው ትላለች። ይህን ጊዜ ነበር በሳቅ ፈገግ ያሉት። ታዲያ ደስታቸው ሙሉ ሆነላቸውና እየተደሰቱ ትንሽ ካመሽ በኋላ ወደየ ቤታቸው ይመለሳሉ። መድብልም ከሄደበት ተመልሷል። ታዲያ ከሄደበት ተመልሶ ከወንድሙ አልጋ ላይ ጋደም ብሎ መጽሐፍ እያነበበ ድንገት ቅድስት በሩና እንኳኩታ ትገባለች። በሩና እንኳኩታ ገብታም ትዘጋዋለች። ግራ ተጋብታለች። በጭንቀት ተውጣለች። ጭንቀቷን የሚረዳ ሰው ግን አንድም የለም። ብሩኬ መጥፋቱ ለሷ ሌላ ትልቅ ጭንቀት ፈጥሮባታል ፍቅሯን ሳታጣጥም እና የልቧን ሳትነግረው ነግረው ካጠገቧ ስለተሰወረ ግራ ተጋብታለች መድበል ግን ይህን አልተረዳትም ቅድስዬ እስኪ ነይ ቁጭ በይ ነገር ግን ብሩኬ ግን አንቺን የመሰለች ቆንጆ አስቀምጦ መሀል የት ምን ምታደርገው ነው ይላታል እሷም እየተሽኮርመመች እጇን እያሻሸች ያሻሸች ኧረ እኔ ጨንቆኛል እኮ መድበል ትለዋለች አትጨነቂ ወንድሜ ምንም አይሆንም አይዞሽ ግን እስኪ አንድ ጥያቄ ልጠይቅሽ ብሩክ ወንድሜ ምንም እስከ ዛሬ ድረስ አሽኮርሙሞሻ አያውቅም? ይላታል። እሷም ፈገግ ብላ አረ በፍጹም እንደዛማ አያደርግም ጋሼ ኮ ጥሩ ሰው ነው ትላለች። ጋሼ ጋሼ የሚለውን ስም ስትደጋግምበት የገባው መድብል በቃ አንችን የመሰለች ቆንጆማ እዚህ አስቀምጦ እውነትም ሀሌት የሆነ ነገር አዙራብታለች። ታዲያ ምንም አነካሽም? ይላታል። ይህን የነበረ ሀፍረቷ እጅግ እየበዛባት መቶ በቃ ስላምድር ጋሼ አለችው። አየሽ፣ አሁንም ደገምሽው እኔ መድብል ነኝ ሲላት፣ እሺ መድብል ደህና ደር ብላ ከቤት ትወጣለች። መድብል ግን አስተያየቱ በፍጹም አላማረም። ለነገ ህይወቷ አስጊ የሚሆን ይመስላል። ነገ ብሩ ከሌለበት እንዳይደፍራት ስጋት ውስጥ ልባችን አድሯል። በሌላ በኩል ዝና ዛሬ ጥምብዝ ብሎ ሰክሯል። ታዲያ እየዘፈነም አንዳንድ ጊዜም እየተሳደበ ዛሬ ላይ መሐሌትን ያለ ሀሳብ እንድትጠጣና ወደ ቤቱ እንድትገባ ፈቅዶላታል። መሐሌትም አጋጣሚዎቹን ተጠቅማ ከሱ ጋር የምትፈልገውን ነገር ማድረግ ነው ፍላጎቷ። ታዲያ እየጠጡ ትንሽ ከቆዩ በኋላ ወደ ክላሳቸው ያመራሉ። ነገር ግን እዚህ ጋር የገንዘብ ጥማት ያለባት እህቷ ገንዘብ ገንዘቧን ለማግኘት ስትል ማጣራት ያለባት ጉዳይ አለና ስልክ ትደውላለች። ከምሽቱ አምስት ሰዓት ሆኗል። መሐሌት በሰላም ነው ያመሸሽው? ትላታለች። አዎ በሰላም ነው፣ ዛሬ ከማን ጋር እንዳለው ብታውቂ ትላታለች። እኮ ከማን ጋር ነች ስትልም ጥያቄ ታቀርብላታለች። ዛሬ ከዝና ጋር ነኝ። ዛሬማ እንደምንም ብዬ ሳልጸንስለት አልቀርም ትላለች። ሀሳቧ አጭር የሆነው ማለት ዛሬም በአጭሩ ላይ ናት። ታዲያ እህቷ ሩቅ ነውና ሀሳቧ እየውልሽ፣ አሁን የምነግርሽን ነገር አድርጊ፣ ጅላትሁኝ ስልኩን እዩ ክፈችና ውስጥ ላይ ያለውን የሚሰራውን ነገር አጣሪ። ለአንቺ የሚጠቅምሽ ይሄ ነው ትላታለች። ማህሌትን በሀሳቡ ተስማምታ ስልኩን እንደምንም ብላ ከኪሱ ለማውጣት ትሞክራለች። እየተንፈራገጠና እየዘለለ ያስቸገራት ዝናን እንደምንም ብላ ከኪሱ ውስጥ ስልኩን አውጥታ ስትጎረጉር በፓስዋርድ ተቆልፏል። ታዲያ ፓስዋርዱንም በፊቱ አሻራ ነውና የፊቱን አሻራ ለማስነካት ብላ ወደፊቱ ስታዞር ዓይኑን ግዴታ መግለጥ ነበረበትና፣ ዓይኑን ለመግለጥ ትሞክራለች። ነገር ግን ድንገት ሳታስበው አንበሳ ከእንቅልፉ እንደሚነቃ ሁሉ ዝና ይነቃል። ስልኩን በእጇ ይዛ ወደዛ ስታሽቀነጥረውም አይቷታል። ነገር ግን ቀጣይ ክፍሉ እንዴት ይሆን ይሆን? ዝና ስልኩን ከኪሷ አውጥታ እንደወሰደችው እና አሻራውን ከፊቱ ልታነሳ እንደፈለገች ሲያውቅ ምን ያደርጋት ይሆን? የመሀል የተጣፈንታ ወደፊት ወደ ምን ያመራ ይሆን? ወደ ሞት ወይስ ወደ ህይወት? ቀጣይ ክፍሉ የምንመለከተው ይሆናል። እስከዛ በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ ቤተሰብ እንድትሆን በትህትና እጠይቃለሁ።